በህጋዊ መንገድ ወደ ሳውዲ አረቢያ ገብተው ከኮንትራት ጠፍተው በውጭ የሚሰሩ ዜጎች ህጋዊ መሆን እንደሚችሉና ኢቃማ ማሰራት እንዲችሉ የሚያደርጋቸው አዲስ አዋጅ ወጥቷል እጅግ በጣም አስደሳች ዜና እጅግ በጣም አስደሳች አስደሳች መረጃ እየተንሸራሸረ ነው በተለያዩ ሶሻል ሚዲያዎች ላይ እሱም ምንድነው ሳውዲ አረቢያ ላይ ስለወጣው አዋጅ ነው አዲሱ አዋጅ ምንድን ነው የሚለውን ዛሬ አንዳንድ ነገር ሼር እንደራረጋለን። መረጃውን ሼር እያደረጋችሁ ላልሰሙ እንዲሰሙ ማድረግ አለባችሁ። እጅግ በጣም ደስ የሚል ብዙ የሚፈልገው ነገር ነው ይሄ ነገር ማለት ነው። እስኪ አንድ ቪዲዮ እናዳምጥና ተመልሰ እንገናኛለን። እስከ መጨረሻው አብራችሁኙ ነው። የመኖሪያ ፍቃዳቸው የተበላሸባቸው እንዲሁም በኮንትራት መጥተው ከኮንትራት ቤት ጠፍተው ለሚሰሩ እህት ወንድሞች ደስ የሚል ዜና ሰሞኑን እየሰማን ነው። እርግጥ ነው ትክክል ነው። ነገር ግን ማን ማንን የሚመለከተው ነው ይህ ጉዳይ? አንዳንዴ በግርግር ይመቻል፣ ለማደናገር የሚባል ነገር አለና እንዳትደናገሩ፣ ረጋ ብላችሁ ስሙኝ። የሚመለከተው አንደኛ በኮንትራት ቤት በኮንትራት የሚሆን እዛ ሀገር ቪዛውን ገዝታችሁ መታችሁ የሚሆን እዝህ ከገባችሁ በኋላ ከኮንትራት ቤት ጠፍታችሁ፣ ስጠፉ ግን መጀመሪያ እዚያ ሀገር ስትገቡ ይዛችሁ የገባችሁበትን ፓስፖርት ከያዛችሁ ያ ፓስፖርት ድኩል እያተመተበታል። የዚህ ሀገር ስትገቡ የመጀመሪያ ስትገቡ የሚመታ ማህተም አለ፣ ቦሌ ላይ መጠር ላይ እሱ የተመታበት እንዲሁም ኢጋማችሁን አብራችሁ ይዛችሁ ከሆነ የጠፋችሁት ወይንም የኢጋማውን ቁጥር ካወቃችሁት ወይም የኢጋማችሁ ኮፒ ካላችሁ ከዛ ውጭም እንደዙ በውጭ ምንሰራ የጋማችን ለተወሰነ ጊዜ የተበላሸብን የጋማችን እጃችን ላይ የሆነና የመጀመሪያው ፓስፖርት እዚህ ሀገር ስንገባ እጃችን ላይ ያለ ሰውን ብቻ ነው የሚመለከተው። ያ ካለ አዲስ ከፊል ታዘጋጁና መክተብ በሴት ነው። ምንም ግርግር አያስፈልገውም። እነዚህ እንትኖች የመብራት ምናምን እንደዚህ። አሰላሙ አሌይኩም ወራህመቱላ በረካቱ ውድና የተከበራችሁ ሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ መግቢያ ላይ እንዳስዳመጥኳችሁ ያው አዲስ የወጣ ሕግ አለ። ብዙዎቻችሁ አይታችሁት ከሆነ በጣም ደስ የሚል ነው ይሄ የወጣው ሕግ ማለት ነው። ብዙዎች የሚፈልጉት የሚመኙት ነገር ነው ብዬ አስባለሁ። እና ውድ ቤተሰቦቼ ያው መግቢያ ላይ ሰኢድ እንዳለው እንዳዳመጣችሁት ማንን ማንን ነው የሚመለከተው የሚባለው ነገር፣ በህጋዊ መንገድ ወደ ሳውዲ አረቢያ ገብታችሁ ገብታችሁ እየጠፋችሁ ከጠለብ ከኮንትራ ቤት ጠፍታችሁ ስትጠፉ፣ ግን ፓስፖርታችሁን፣ ኢቃማችሁን እንዲሁም ወይም ደግሞ የኢቃማ ኮፒያችሁ ወይም ደግሞ የኢቃማችሁ ቁጥር የምታውቁ የመጀመሪያ ስትገቡ እዚህ የገባችሁበት ፓስፖርት ያላችሁ እናንተ በወጣው አዋጅ መሰረት ኢቃማ ማሰራት ትችላላችሁ። የሚያስፈልጋችሁ ከፊል ከፊል ካገኛችሁ ምንም ያለ ምንም ውጣውረድ ሁሉ ነገር በኦንላይን ነው የሚያልቀው እያሉ ነው። ምናልባትም በተለያዩ ደላሎችም እንዳትበሉ። ከፊል ካላችሁ ለምሳሌ ጠፍታችሁ ሌላ ቤት ገብታችሁ እየሰራችሁ ያላችሁባቸው ሰዎች ከተመቿችሁና ከፊል የሚሆናችሁ ከሆን እነሱን አይነግራችሁ፣ ቀጥታ እሱ ራሱ ከፊል ልታረጉት ያሰባችሁት ሰው መጨረስ እንደሚችል ነው። ብዙ መረጃዎች እየተንሸራሸሩ ያሉት በደላላ በምናምን ገንዘባችሁን እንዳትበሉ። ብዙ ወጪ የለውም ነው የሚባለው። ያው የኢቃማው በአመት በአመት ስድስት መቶ ሪያል እንደዛ ሉ ስድስት መቶ ሪያል ያንን ስንት አመት እንደቆያችሁ አባስታችሁ ያ ወዘፍ ይከፈላል። እንደገና ለቅጣት አንድ ሺ ሪያል ይከፈላል። ስራ ጀምሯል። አዎ ጀምሯል። ዛሬ ማስተካከል ትችላላችሁ። የተዘጋጃችሁ ሰዎች፣ ፓስፖርት ያላችሁ፣ ከፊል ያላችሁ፣ ገንዘብ ያላችሁ ዛሬው ማስተካከል ትችላላችሁ። አንደኛ፣ ሁለተኛ መንግስት ምንድን ነው ከእናንተ የሚፈልገው? አንደኛ ቅጣት አንድ ሺህ ሪያል። ሁለተኛ የነቀል ከፋላ የመጀመሪያ ከፊል የምትቀይሩ ከሆነ 200 ሪያል ለመንግስት ይሰደዳል። ሁለተኛ ጊዜ ከሆነ 400፣ ለሶስተኛ ከሆነ 6000። እንግዲህ ብዙዎቻችሁ እንደመጣችሁ በመጀመሪያ ከፊል ስለጠፋችሁ እናንተ የሚያስፈልገው 200 ሪያል ነው። የነቀል ከፋላ በሶስተኛ የሚያስፈልገው ለምሳሌ እዚህ ሀገር ከጠፋችሁ 10 ዓመት ከሆነ በየአመቱ 600 ሪያል ይቃማ የሚጀደድበት 6000 ሪያል መንግስት ከእናንተ ይፈልጋል። ወይም ደግሞ አምስት ዓመት ቆይታችሁ ከሆነ 3000 በየአመቱ አራት አመትም ቆዩ አምስትም አስርም ቆዩ 11ም ቆዩ በየአመቱ 600 ሪያል በአመቱ አባስታችሁ መክፈል ይጠበቅባችኋል መንግስት ከናንተ የሚፈልገው ይህን ሶስቱ ብቻ ነው የነቀል ከፋላ 1000 ሪያል ቅጣት ይሄ ደግሞ በየአመቱ የእቃማት ተጅዲድ የቆያችሁበትን አመት የቆያችሁበትን አባስታችሁ መንግስት ይህንን ነው ከናንተ የሚፈልገው ከዛ ውጭ ምንም ክፍያ የደላላ በምን ብላችሁ የምታወጡት ነገር እንደሌለ ነው ብዙዎች የሚናገሩት። እና እጅግ በጣም ቀላል ነገር ነው ማለት በቃ ከፊል አግኝታችሁ ከተስማማችሁ እንዲያስተካክሉላችሁ እነሱ ጋር በእነሱ ስር እንድትሆኑ ከፊል እንደሆናችሁ ጠይቃችሁ ቃማ ማሰራት ትችላላችሁ ማለት ነው። እንግዲህ ቃማ የለኝም ጠፍቼ ከጠለብ ውጭ ነው የምሰራው ቤተሰቦችን ሄጄ ለመጠየቅ እንኳ የማይመች ነው ያለሁበት ሁኔታ የምትሉ ይሄ ትልቅ እድል ነው። እውነት ለመናገር እስካሁን እንግዲህ እንሻላ ወደፊትም በባህር ለመጡትም መፍትሄ ይመጣል ብዬ ተስፋ አደርጋለሁ። እውነት በጣም ደስ የሚል ነገር ነው። ይህን ቃ ማሰርተው አገራቸው ገብተው መመለስ ከፈለጉ መመለስ ይችላሉ ማለት ነው እና ትልቅ እድል ነው። እኔ በቃ በጣም ደስ የሚል ነገር ነው እውነት ለመናገር እና ይሄን እድል ተጠቀሙበት። ፓስፖርት ካላችሁ የቃማችሁ ካለ ወይም ደግሞ ኮፒው ወይም ደግሞ የቃማችሁ ቁጥር ካላችሁ እና ከፊል ካገኛችሁ ማስተካከል እና የቃ ማሰረታችሁ ህጋዊ መሆን ትችላላችሁ ማለት ነው። በጣም እጅግ ደስ የሚል ዜና ነው። ኢንሻአላህ ወደፊትም ደስ ደስ የሚሉ ነገሮችን ያሰማን። አንዳንድ ኮሜንቶችን ስመለከት በተለያዩ በእንደዚህ አይነት ቪዲዮዎች ስር ማለት ነው ከዚህ አመት ስንት አመት ከዚህ በላይ ስንት አመት ሊኖር ነው ለመቼው ነው ምናምን የሚሉ አሉ። አዲስ የመጡ ይኖራሉ። ብዙ የሚፈልግ ሰው አለ አለና እንደኔ በጣም ደስ ይላል። ለሚፈልገው ሰው የሚፈልገው ሰው ይጠቀምበታል ማለት ነው። የማይፈልገው ደግሞ ማለፍ ይችላል እና ግዴታ አይደለም። ግን ያው እኔ ብዙዎች ብዙ በቃ እንደኔ እይታ ብዙዎች ሕጋዊ ሆነው እየሰሩ ሄደው መምጣት ሲፈልጉ፣ ቤተሰብ ጠይቀው ሄደው መምጣት ሲፈልጉ፣ እንደዛ እየሆኑ መኖር የሚፈልጉ ብዙዎች አውቃለሁ። ከፊል አጣን በቃ ሕጋዊ ብንሆን እኛስ ምናምን እየተባለ ብዙ ጊዜ በተለይ ታጠቅ በሚሰራቸው ቪዲዮዎች ሰር ኮሜንቶች ሲቀመጡ አያለሁ። ና ይሄ ደስ የሚል ዜና ነው እንደኔ። ኢንሻላ ደግሞ በህገ በህገ ወጥ መንገድ በባህር ለመጡ ደግሞ ሌላ እድል ይመጣል። ከመቆየት እድሜ ጤና ይስጠን እና ይሄንን ነው ልላቸው የፈለኩት። በተለያዩ ደላሎች እናሰራለን እናሰራለን ሲሉ በወከባ መካከል ገብተው ገንዘብ እንዳትጭበረበሩ። ምንም አይነት ሌላ አድካሚ ፕሮሰስ እንደሌለው ነው ብዙዎች የሚናገሩት እና ተጠቃሚ ሆኑበት። አልተጀመረም ገና ነውም እያሉም ነበር ግን ውስጥ ለውስጥ እያሰሩ ነው። ተጀምሯል፣ ስራ ተጀምሯል ተብሏል። ና ጠይቁ፣ አጣሩ፣ አሰሩ ማለት ነው። ያሰሩ ልጆችም እንዳሉ ብዙዎች እያወሩ ነው። ስለዚህ ይህንን እድል እንዳያመልጣችሁ፣ ይህን ቪዲዮ የምትመለከቱ እናንተ ባትፈልጉት ሌላ ሰው የሚፈልግ ሰው ስለሚኖር ሼር አድርጉ፣ ሀሳቡን አጋሯቸው። ና አሰርተው ህጋዊ ሆነው ተጠቃሚ እንዲሆኑ መረጃውን አድርሱላቸው ማለት እወዳለሁ። ፈጣሪ ሀገራችን ሰላም ያደርግልን፣ የተሻለውን ነገር ይወፍቀን። እንግዲህ ዛሬ የመጣውበት ቪዲዮ ይሄን ይመስላል። እንደዚህ የሚጠቅም ነገር ስናገኝ ሼር ስንደራረግ እርስ በእርሳችን መጠቃቀም እንችላለን ብዬ ስላሰብኩ ይዤላችሁ መጥቻለሁ ማለት ነው። ቆይታችን ይህን ይመስላል። ስለ ተከታተላችሁ ኛ አመሰግናለሁ። ላይክ ሸር ሰብስክራይብ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ።